ማ ና ራሺድ ፋሩይ ን ስሜ ራሺድ ፋሩቂ ይባላል። ያገባሁና የአራት ልጆች አባት ነኝ። ሁለት ወንዶችና ሁለት ሴት ልጆች አሉኝ። ወደ ክርስትና ከመቀየሬ በፊት ለእስልምና ታማኝ ተከታይ ነበርኩ። እኔ የመጣሁት በሙስሊሞች ዘንድ ቅዱስ በሚባለው የዘር ሀረግ ነው። በቀጥታ የሰባተኛው ኢማም ሙሳ አልቃሲም የቅርብ ዝርያ ነኝ። ይህም በተለምደዋዊው አነጋገር በነቢዩ መሐመድ የደም መስመር ውስጥ ያስቀምጠኛል። አባቴ በጣም የተከበረ ሼክ ነበረ። እናም በአካባቢው ከሚገኙ ትልልቅ ሙስሊም ጎሳዎች መካከል የአልሳሂ አልሚ መሪ ነበረ። ቤተሰባችን ተሰሚነት፣ ክብር እና ጥሩ የኑሮ ደረጃ ነበረው። ከልጅነቴ ጀምሮ ህይወቴ በሃይማኖት ላይ ያተኮረ ነበር። አርአያ እንድሆን ተምሬያለሁ። ሌሎች እንዲከተሏቸው አርአያ እንድሆን ተምሬያለሁ። እናም እያንዳንዱን የእስልምና መመሪያ በከፍተኛ ቅናት ተከታትያለሁ። It was in the year 1987, during my military service, that something completely unexpected happened. ሙሉ በሙሉ ያልጠበቅኩት ነገር የተፈጠረው በ1987 በወታደራዊ አገልግሎቴ ወቅት ነበር። በህይወቴ ለመጀመሪያ ጊዜ ከአንድ ክርስቲያን ጋር ተገናኘሁ። በአገሬ ውስጥ ክርስቲያኖች እንዳሉ አውቅ ነበር። ነገር ግን በዙሪያ የነበሩት ጓደኞቼ ሙሉ በሙሉ ሙስሊም ስለነበሩ ከማንም ጋር ቀጥተኛ ግንኙነት አድርጌ አላውቅም። ስለ እነሱ የነበረኝ አመለካከት የመጣው ከቁርአን ካነበብኩት ብቻ ነበር። ለእኛ እንደ እርኩስ ከሃዲ ይቆጠሩ ነበር። ስሙ ናዲም ነበር። እናም በሚገርም ሁኔታ ደግ፣ ቅን እና ጨዋ ሰው መሆኑ አስገረመኝ። ምክንያቱም በእምነት መሰረት እንደ እሱ ያለ ሰው ወደ ገሃንም እንዲገባ የተፈረደበት ነበር። ስለዚህ ወደ እስልምና እንዲቀይር ለመሞከር ወሰንኩ። የመጀመሪያው እርምጃዬ የወንጌልን ቅጂ እንዲሰጠኝ መጠየቅ ነበር። ቁርአን የተናገረው እውነት መሆኑን፣ ክርስቲያኖች የመጀመሪያዎቹን ቅዱሳት መጽሐፍት መበረዛቸውን ማረጋገጥ ፈልጌ ነበር። ይህ ለእኔ መጽሐፍ ቅዱስ የተበረዘ መሆኑን ለማሳየት ጥሩ አጋጣሚ ነበር። ይሁን እንጂ ናዲም መጽሐፉን ከመስጠቱ በፊት አንድ የማወጉጉት የሚያሳድር ጥያቄ ጠየቀኝ። እያንዳንዱን ቃል መረዳት በሚፈልግ ልብ ቁርአንን በእውነተኛ ትኩረት እንዳነብ ፈልጎ ነበር። ይህ አስገርሞኛል። ምክንያቱም ቁርአንን በየቀኑ በተለይም በረመዳን ወር ሙሉ በሙሉ እናነበው ስለነበር፣ ልዩነቱ ጥቅሶቹን በማስታወስ እንድደግም አልፈለገም። ይልቁንም የእያንዳንዱን ትክክለኛ ትርጉም እንድመረምር ፈልጎ ነበር። እናም ይህ ሀሳብ ውስጥ ይነካኝ። ከሁሉም በላይ ቁርአንን በቃል ያውቀዋለሁ፣ ግን መልእክቶቹን በጥልቀት ለማሰብ ሞክሬ አላውቅም። ከዚያም በማኅበረሰቤ ውስጥ የተከበሩትን ኢማም ለመፈለግ ወሰንኩ። ከልጅነቴ ጀምሮ የሚያውቁኝና እንደ ልጃቸው የሚይዙኝ ሰው ናቸው። የተቀበልኩትን ፈተና ነገርኳቸው። ቁርአንን በትክክል ለመረዳት እጅግ ጥልቅ የሆነውን የአረብኛ ቋንቋ መማር፣ ሰዋሰውን መረዳትና በተጨማሪም የሱራዎቹን አውዶችና ማብራሪያዎችን ማጥናት እንዳለብኝ አስረዱኝ። ትክክለኛ ተርጓሚውን ለማወቅ ቢያንስ አምስት መቶ መጽሐፍትን ስለ ቁርአን ምዕራፎች ማንበብ እንደሚያስፈልግ አስረዱኝ። በዚያን ጊዜ የማይቻል እንደሆነ አሰቡ። እናም ተስፋ የመቁረጥ አሳብ አደረብኝ። ግን ውስጤ የሆነ ነገር እየገፋኝ ነበር። ቁርአንን እንደገና ማንበብ ጀመርኩ። አሁን የማነበው ለመረዳት እንጂ ለመቅራት ብቻ አልነበርም። የተነሳው እያንዳንዱ ጥያቄ ወደ ኢማሙ ይመልሰኝ ነበር እናም የሚሰጡኝ እያንዳንዱ መልስ አዳዲስ ጥያቄዎችን ያስነሳ ነበር። ይህ ፍለጋ ፈጽሞ ያልጠበኩትን ጎዳና ወሰደኝ። ቁርአንንና በጣም የተከበሩትን የመሐመድን የህይወት ታሪኮች በጥልቀት ባጠናው መጠን ከዚህ በፊት ታይተውን የማያውቁ ተቃርኖዎችን እና አለመጣጣሞችን ማስተዋል ጀመርኩ። ጥናቴም በጥልቀት ባጠናው መጠን አንዳንድ ነገሮች በጥልቀት ሊረብሹኝ ጀመሩ። መሐመድን እንደ እውነተኛ አርአያ ማየት ይገባኛል ወይ ብዬ እንድጠራጠር የሚያደርጉ ዘገባዎችን አገኘው። ግድያና ዘረፋዎችን ጨምሮ የጥቃት ድርጊቶችን ሲፈጽም ዘገባዎችን አገኘው እና ይህ ባልጠበቅኩት መንገድ ነካኝ። በጣም ያስደነገጠኝ ነገር ስልሳ ሦስት ሚስቶች እንደነበሩት ማወቄ ነበር። የመጀመሪያዋ ከእርሱ በሃያ ዓመት የምትበልጥ የመጨረሻዋ ደግሞ የስድስት ዓመት ህፃን መሆኗ ነበር። ይህ ለእኔ ለመቀበል የማልችለው ነገር ነበር። ከቀናት በኋላ ይህን እያሰብኩኝ ህመም ያለው ግን ጽኑ ውሳኔ ወሰንኩ። እስልምናን ተውኩ። ከተወሰነ ጊዜ በኋላ በሰራዊቱ ውስጥ ያገኘሁትን ወጣት ክርስቲያን ናዲምን እንደገና አገኘሁት። የገባውን ቃል አስታወሰና አሁንም የወንጌልን ቅጂ ይፈልግ እንደሆነ ጠየቀኝ። እውነተኛ ነበርኩና እሽታዬን ገለጽኩለት። መጽሐፍ ቅዱስን ሊሰጠኝ ከሚመጣበት ቀን በፊት ባለው ምሽት አንድ አስደናቂ ነገር ተከሰተ። የህይወቴን አቅጣጫ ሙሉ በሙሉ የሚቀይር ህልም አየሁ። በጠባብ ጅረት ፊት ቆሜ ነበር፤ ስፋቱም ከአንድ ሜትር አይበልጥም። በሌላ አቅጣጫ መገኘቱ በማያሻማ ሁኔታ ወደ ውስጤ የገባ አንድ ሰው ቆሞ ነበር። እሱ ጋር ለመድረስ ጥልቅ ፍላጎት ተሰማ ነገር ግን ለመሻገር በሞከርኩ ጊዜ ራሴን በአየር ላይ ተንጠልጥዬ ወደፊት መሄድ የማልችልበት ሁኔታ ውስጥ አገኘሁት። ያኔ ነበር በርኅራህ ያየኝና እጁን ዘርግቶ ወደ እኔ ለመምጣት በመጀመሪያ የህይወትን እንጀራ መብላት አለብህ ያለኝ። በዚያ ጠዋት ከእንቅልፍ ነቃው ልቤ የሮጠና ሐረጉ በውስጥ እያስተጋባ ስለ ህይወት እንጀራ ሰምቼ አላውቅም። ለእኔ ሙሉ በሙሉ አዲስ ነበር። በኋላ በዛው ቀን ናዲም ከመጽሐፍ ቅዱስ ጋር ብቅ አለ። መጽሐፉን በጉጉት ይዤ ለመክፈት ቆርጬ፣ ያገኘሁትን ለማንበብ ቆርጬ ወደ ጥግ ሄድኩ። ሳላስበው በዘፈቀደ ገጹን ከፈትኩት የዮሐንስ ወንጌል ምዕራፍ 6 ነበር። አይኔን የሳበው የመጀመሪያው አረፍተ ነገር እኔ የህይወት እንጀራ ነኝ የሚለው ነበር። በዚያን ጊዜ ሰውነትን የሚነዝር አይነት ድንጋጤ ተሰማኝ። በህልሜ ያየሁት ሰው የነገረኝ በትክክል ያ ነበር። ያ ሰው ኢየሱስ እንደሆነና እግዚአብሔር ራሱ እውነትን እንዳውቅ እየጋበዘኝ እንደሆነ ምንም ጥርጣሬ ሳይኖረኝ አወቅኩኝ። የክርስቶስ መገኘት በማልገልጸው መልኩ ከበበኝ። ልቤ በዚህ እርግጠኝነት ሲሞላ እምነቴን በእርሱ ላይ ለማድረግና ቃሉ ለማምን ወሰንኩ። ከዚያን ጊዜ ጀምሮ የክርስቲያን ማህበረሰብ መፈለግ ጀመርኩ። በኢራቅ የሚኖሩ አብዛኞቹ ክርስቲያኖች በባግዳድ እንደሚኖሩ ስለማውቅ አንድ ጊዜ ብቻ እንኳን ቢሆን በአገልግሎታቸው ላይ ለመገኘት ፈልጌ ነበር። ግን አቀባበሉ ቀላል አልነበረም። ለመግባት በሞከርኩበት ሁሉ ተቀባይነት አጣው። ሰዎች ይፈሩኝ ነበር። እውነቱን ለመናገር ተረድቻቸዋለሁ። ቁርአን እስልምናን የተዉ ሰዎች እንዲሞቱ የሚያዙ ግልጽ ምንባቦችን ይዟል። እንዲሁም ሃይማኖቱን የለወጠ ሰው መገደል አለበት የሚል ለመሐመድ የተሰጠ ሐዲስም አለ። ሰውየው ክርስቲያን ለመሆን እስልምናን የተወ ከሆነ ቅጣቱ የበለጠ ከባድ ይሆናል። ቤተሰቦቼ ስለ እኔ የተለየ ነገር እንዳለ ለመገንዘብ ብዙ ጊዜ አልፈጀባቸው። ወላጆቼ ማጣራት ጀመሩ። አንድ ቀን ገና የአራት ዓመት ልጅ የሆነውን ታላቅ ልጄን ጠየቁት እና የመስቀሉን ምልክት አድርጓል። ያ ወዲያውኑ የማንቂያ ደውሎችን አሰማ። ቤቱ ፈተሹ እና የተደበቀ ወንጌል አገኙ። ከዛ ብዙም ሳይቆይ ታሰርኩኝና ወደ ሙስሊም ባለስልጣናት ቀረብኩኝ። በእኔ ላይ የሞት ፍርድ የሚሰጥ ፈትዋ አወጡ። ሁሌም በጥልቅ ይወደኝ የነበረ አባቴ ጣልቃ ለመግባት ሞከረ። አባቴ በጣም ይወደኝ ነበር፣ ነገር ግን በክርስቶስ ላይ ያለኝን እምነት እንድተው ለማድረግ የሚችለውን ሁሉ አደረገ። ዛቻዎች፣ በሁሉም መንገድ ለማሳመን የተደረጉ ሙከራዎች ነበሩ፣ ነገር ግን ምንም ነገር ቁርጠኝነቴን ላናውጠው አልቻለም። በዚህም ምክንያት ተይዤ ኢራቅ ውስጥ ካሉ እጅግ በጣም መጥፎ ከሚባሉት እስር ቤቶች ወደ አንዱ ተውስጄ የህይወቴን አንድ ዓመት ከአራት ወር አሳለፍኩ።

warning የመጀመሪያዎቹ ሶስት ወራት ያለማቋረጥ እደበደብ፣ እሰቃይ፣ እዋረድ ነበር። ሆኖም ከስቃዩ መካከል ያቆመኝ አንድ ነገር ነበር። ኢየሱስ በወንጌል የተናገረው ቃል ስለ ስሙ እንደምንሰደድ መጥፎ አያያዝ እንደሚደርስብንና እንደምንጣል ማስጠንቀቁ እናም ስለ እርሱ እየተሰቃየው እንደሆነ በማወቅ ይህንን በደስታ ተቀበልኩት። ከዚያ ከሚስጥራዊ አገልግሎት ጋር በተገናኘ በተደጋጋሚ ተጠየኩ። ሁል ጊዜ ተመሳሳይ ሶስት ጥያቄዎች። የትኛው ቤተክርስቲያን ነው የምትሄደው? አብሮ የሚ? የሆነው ቄስ ማን ይባላል እና ስለ እምነት ያናገረ ክርስቲያን ማን ነበር። በእግዚአብሔር ቸርነት ለአንዳቸው መልስ አልሰጠው ከአንድ ዓመት ከአራት ወር በኋላ እግዚአብሔር ለነፃነት በሩን ከፈተልኝ። ግን አንድ ችግር ነበር። በኢራን ክርስቲያን ሆኖ መጠመቅ ፈጽሞ የማይቻል ነገር ነበር። እዛ ከቆየሁ የገዛ ቤተሰቤ ያሳድደኛል፣ እናም ምናልባት እንደ አደጋ ወይም እሳት በማስመሰል ሊገሉኝ ይሞክራሉ የሚለውን አውቅ ነበር። ሌላ አማራጭ አልነበረኝም። አገሬን ለቅቄ ወደ ጆርዳን ለመሸሽ ወሰኑ። ከ13 ዓመታት ጥበቃ በኋላ ሐምሌ 22 ቀን 2000 ዓ ም ነበር በመጨረሻ የተጠመቅኩት። ከጥቂት ጊዜ በኋላ አንዳንድ ግብይት ለማድረግ ወደ አማን ሄድኩ። ከመንገድ መካከል የቤተሰብ አባላት አንድ አጎቴና አራት ወንድሞቼ ቀረቡኝ። ከበቡኝና ትኩረትን ላለመሳብ ወደ መኪና ጋበዙኝ። ምንም አማራጭ አልነበረኝም፣ ምክንያቱም ጆርዳን ውስጥ ያለ ቪዛ ነበርኩ። ገባሁና ምንም የህይወት ምልክት ወደሌለበት በተራሮች መካከል ወደሚገኝ ገለልተኛ ሸለቆ እስክንደርስ ድረስ ለ ሀያ ደቂቃ ያህል ተጓዘን። ያኔ ነው አጎቴ በአይኖቹ በቀዝቃዛ እይታ አባቴ በህይወት ወይም ሞቼ እንድመለስ እንዳዘዘኝ ይነገረኝ እምነቴን እንድተው ሁሉንም መንገድ ሞክረው ነበር። ያኔ ግን ተጠምቄ በክርስቶስ ጸንቼ ስለነበር ከእንግዲህ አልፈራም ነበር። ህይወቴ በእግዚአብሔር እጅ እንደሆነች አውቅ ነበር፣ እናም ሌላ ምንም ግድ አልነበረኝም። ስለ ኢየሱስ እምነት፣ ጥምቀትና የእግዚአብሔር ፍቅር በእስልምና ፈጽሞ አጋጥሞኝ የማያውቁ ጽንሰ ሀሳቦችን ስናገር ንግግሬ እነሱን በጣም እንደረበሻቸው መናገር ይችል ነበር። ከዛ አጎቴ በእኔ ላይ የወጣውን የሞት ፍርድ አስታወሰ፣ እናም በብርድ እንዲህ አለኝ፦ ከእኛ ጋር ካልተመለስክ ልገልህ ግዴታ ይሆንብኛል። ፊቱን ተመለከትኩኝና እግዚአብሔር የሰጠኝን ጽናት ይዤ መለስኩለት፣ ልትገለኝ ከፈለግ አድርገው። በዚያን ጊዜ ነበር ሽጉጡን በቀጥታ ወደ ደረቴ የቀስሮት፣ በሽታ ክርስቶስ ነው እና ለእርሱ ምንም መድኃኒት የለም ያለኝ። ከዛም ተኩሰው፣ ጥይቱ በቅርብ ርቀት የተተኮሰ ሲሆን በቀጥታ መታኝ። እውነቱን ለመናገር ይህ የመጨረሻ ጊዜ እንደሚሆን አስቤ ነበር። ራሴን ለመከላከል አቅመጥቼ ነበር። እናም ህይወቴን በእግዚአብሔር እጅ አስቀመጥኩ። ግን እዛው በፊታቸው ሳለሁ ሩጥ ሩጥ ሽሽ የሚል የሴት ድምፅ ሰማሁ። ሳላስበው መሮጥ ጀመርኩ። አምስቱን በእኔ ላይ ተኩስ ከፈቱ። ጥይቶች ከጎኔ እያፋጩ በዙሪያዬ ያለውን አየር እየቆረጡ ሲሄዱ ሰማሁ። ህመሙ ከባድ ነበር። ከጥቂት ሜትሮች በኋላ በእግሬ ላይ ከፍተኛ ህመም ተሰማኝና ወደቅሁ። ንቃተ ህሊናዬን አጣሁ ወይም ራሴን ሳትኩ። ስነቃ ሆስፒታል ነበርኩ። አሁንም ግራ ተጋብቼ ዶክተሩ ከአንድ ሰው ጋር ሲነጋገሩ ሰማሁ። በጥይት ተመትተዋል፣ ለፖሊስ ደውል። እስኪመረምሩኝ ድረስ ለማንም ከመደወል እንዲቆጠቡ በፍጥነት ጠየቅኳቸው። ለህይወት አስጊ የሆነ ጉዳይ ወይም ገዳይ ካልሆነ እንዳልታወቅ መውጣትና ሌሎች ህክምናን መፈለግ እንዳለብኝ አስረዳሁት። ተስማምቶ መረመረኝ። ከዛም እንዲህ አለኝ። አንድ ጊዜ ብቻ ነው የተመታው በግራ እግርህ በጡንቻ ውስጥ። እፎይታ ነበር። ወደ ቤቴ መሄድ እንደምችል አውቄ ነበር። ስለዚህ አንዲት መነኩሴት ጋር ደወልኩኝ። እኛን የምትንከባከበው መነኩሴት ልትወስደኝ ታክሲ ላከች። ወደ ቤት ስመለስ ሶስት ዶክተሮች ከእሷ ጋር እየጠበቁኝ ነበር። እግሬን መረመሩኝና ጥይቱ አሁንም እንዳለ አረጋገጡ። ዶክተሩ የመግቢያ ነጥቡ ማወቅ ችሏል፣ ግን በጣም የሚያስደንቀው የመውጫ ምልክት አለመኖሩ ነበር። ቀዶ ጥገና ለማድረግ በርካታ ሆስፒታሎች ጋር ለመገናኘት ሞከሩ፣ ግን ሁሉም ያለ ፖሊስ ሪፖርት እኔን ለማየት ፈቃደኛ አልሆኑም። በዚያን ጊዜ ነበር ደም በድንገት ከጥይቱ መግቢያ ቦታ በተቃራኒ በኩል መፍሰስ የጀመረው። ሐኪሙ ሙሉ በሙሉ ግራ ተጋብቶ ነበር፣ የጥይቱ ምህዋር ለመፈለግ እየሞከረ ግን ምንም አልተሳካለትም። ከሐኪሞቹ መካከል አንድ ክርስቲያን የቀዶ ጥገና ሐኪም ነበር፣ ጥይቱ ቀጥተኛ መስመር ባለመከተሉ ግራ ተጋብቶ ነበር። በማግስቱ እሱ ወደሚሰራበት ወታደራዊ ሆስፒታል በድብቅ ተወሰድኩ። ኤክስሬ ያደረጉ፣ ውጤቱም የበለጠ አስገራሚ ነበር። ጥይቱ በቀላሉ እዛ አልነበረም። ሐኪሙ ተገርሞ እንዲህ አለኝ፣ ጥይቱ አጥንቶችን ጡንቻዎችን እና ጅማቶችን ሳደደ ነገር ግን በማይታመን ሁኔታ አንዳቸውንም አልጎዳም። በእግር ውስጥ እንደ ዚግዛግ ነው የገባው። ለዚህ ሰብአዊ ማብራሪያ የለም። ከዛ በኋላ ቤተሰቤና እኔ ዘመዶቼ አሁንም እየፈለጉኝ እንዳሉ በመፍራት በየምሽቱ መንቀሳቀስ ጀመርን። ከዛ ብዙም ሳይቆይ ፈረንሳይ ቪዛ ልትሰጠን ተስማማች። በክፍት እጆቿ ተቀበለችን። በዚች አስደናቂ አገር መጠጊያ አገኘን። እስከዛሬ የምንኖረው እዚሁ ነው። በእኔ ላይ የመጣው የሞት ፍር አሁንም በስራ ላይ ነው። የሚያበቃበት ቀን የለም። በማንኛውም ጊዜና በማንኛውም ቦታ ሊተገበር ይችላል። ፈረንሳይ ከደረስን ከጥቂት ጊዜ በኋላ ከቤተሰቦቼ ጋር እንደገና ግንኙነት ለመፍጠር መሞከር ጀመርኩ። ከአንዳንድ ወንድሞች ጋር ማውራት ቻልኩ። እናም በጣም የሚገርመው ክፍል የሚመጣው አሁን ነው። ከእነሱ መካከል አንዱ በስልክ ግንኙነት የነበረኝ ተለወጠ፣ ዛሬ ተጠምቋል። እና በጣም የሚያስደንቀው ምን እንደሆነ ታውቃላችሁ? ጥቃቱ በተፈጸመበት ቀን ተገኝቷል፣ እና ጥይት ከተኮሱብኝ ሰዎች መካከል አንዱ ነበር። ይህ የእግዚአብሔር ጥበቃ ህያው ምስክር ነው። እሱ ጠብቆኛል እና ለመሸከም የማይቻል በሚመስሉ ጊዜያት መርቶኛል። ወደኋላ ስመለከት በአካል ብቻ ሳይሆን በመንፈሳዊ ምርሱ እንደሆነ ያዳነኝ በማወቅ ከአመስጋኝነት ውጪ ምንም አይሰማኝም። ከሁሉም በላይ ወንድሜን ስለለወጠው ጌታን አመሰግናለሁ። እናም አንድ ነገር በጣም ግልጽ ማድረግ እፈልጋለሁ። ሙስሊሞችን አልጠላም። በእነሱ ስደትና ስቃይ ስለደረሰብኝ ጥላቻ ማኖር እንዳለብኝ ብዙዎች ያስባሉ፣ ግን እንደዛ አይደለም። ከዚህ በተቃራኒው ክርስቶስን ባገኘሁ ጊዜ ልቤ በፍቅር ተሞላ። ቂም አልያዝኩም። ሙስሊሞችን እወዳለሁ። እናም ይህ ፍቅር ነው እንድናገር የሚያነሳሳኝ What I've experienced and seen within Islam has made me reflect on the negative effects religion can have when misinterpreted or distorted. ይሁን እንጂ በእስልምና ውስጥ ያየሁትና ያጋጠመኝ ሃይማኖት በተሳሳተ መንገድ ሲተረጎም ወይም ሲዛባ ሊኖረው የሚችለውን አሉታዊ ተጽዕኖ እንዳስብ አድርጎኛል። ስለዚህ ለሁሉም በተለይ ለሙስሊሞች ጥሪ ያቀርባለሁ። ቁርአንን በቅንነት አንብቡ። በሚነገራችሁ ላይ ብቻ ከመተማመን ይልቅ በእውነት ለመረዳት ሞክሩ። እውነቱን ክፍት ልብ ይዛችሁ ያለ መካከለኛ ፈልጉ። ዛሬ በጣም ብዙ መረጃ ስለሚገኝ የበለጠ ግልጽነትና ማስተዋል ይዞ እውቀትን መፈለግ ይቻላል። አስቡ፣ በጥልቀት ተመራመሩ። እናም በውጫዊ ግፊት ብቻ ሁሉ ነገር አትቀበሉ። እናም ለመጨረሻ ጊዜ ለክርስቲያኖችና ለሙስሊሞች የምለው እግዚአብሔር ፍቅር ነው፣ ንጹህ ፍቅር። እናም ፍቅር ራሱ እግዚአብሔር ነው። ይህ በልባችን ልንይዘው የምንችለው እጅግ በጣም ኃይለኛና ጥልቅ እውነት ነው። ታሪኬን ለእናንተ የማካፍልበት እድል ስለሰጡኝ ከልብ አመሰግናለሁ። ዛሬም ቢሆን በአገሬ ውስጥ ባሉ አንዳንድ ሙስሊሞች በእኔ ላይ ያለው የሞት ፍርድ ንቁ ሆኖ ቀጥሏል። ይህ ማለት ህይወቴ አደጋ ላይ ነው ማለት ነው። ተደብቄ ነው የምኖረው፣ ሁል ጊዜም ከአንዱ ቦታ ወደ ሌላው እየተዘዋወርኩ ስሜን ደብቄ ያሳዝናል፣ ግን ይህ ነው የምገጥመው እውነታ። ሆን ብዬ ሁሉንም ሙስሊሞች በአንድ አዳራሽ ውስጥ ለመክተት ወይም ሃይማኖቱን በአጠቃላይ ለማጥቃት እንዳልሆነ ግልጽ ማድረግ እፈልጋለሁ። እኔ የማደርገው አንዳንድ የቁርአን መመሪያዎችን ማውገዝ ነው። እነዚህ በአንዳንድ ሁኔታዎች ሰብአዊ መብቶችን የሚጥሱ ኢ ሰብአዊ በሆነ መንገድ የሚተገበሩ ናቸው። ይህ ነገር እንደሌለ ማስመሰል አንችልም። ምስክርነት ኃይለኛ ነው ምክንያቱም በዚህ ሁሉ ጉዞዬ ውስጥ አብሮኝ የነበረውን የእግዚአብሔር ርህራሄ፣ ፍቅርና ምህረት ስለሚያሳይ። በሰዎችና በሃይማኖት መካከል ልዩነት አለ፣ ነገር ግን በተወሰኑ ልማዶችና ትምህርቶች ላይ ትኩረት ማድረግ ያስፈልጋል። ልክ እንደ እኔ ብዙ ሙስሊሞች በህልም አማካኝነት ከኢየሱስ የተገለጠላቸው መሆኑን ማስታወስ ተገቢ ነው። እነዚህ ልምዶች በእውነቱ ልዩ ናቸው። ልክ እንደ እኔ በየቀኑ ቁጥራቸው እየጨመረ የመጣ ሰዎች ከተፈጥሮ በላይ በሆነ መንገድ በእሱ እየተነኩ ነው። እንደ ኢራቅና ግብጽ ባሉ ሀገሮች በክርስቲያኖች ላይ የሚደርሰው ስደት አሁንም ከባድ እውነታ ነው። ብዙዎች በክርስቶስ በማመናቸው ብቻ ይታሰራሉ። ስለዚህ ነገር ብዙም አይነገርም፣ ግን መጸለይ ያለብን ለተሰደዱ ክርስቲያኖች ብቻ ሳይሆን ለአሳዳጆቻቸውም ጭምር ነው። የጳውሎስን ምሳሌ አስታውሳለሁ። ክርስቲያኖችን ያሳድድ ነበር፣ ነገር ግን በደማስቆ መንገድ ኢየሱስን ባገኘው ጊዜ ሕይወቱ ተለወጠ። እኛን የሚያሳድዱን ሰዎችም ከኢየሱስ ጋር እውነተኛ ግንኙነት እንዲኖራቸውና በፍቅሩ እንዲደርስላቸው መጸለይ እንችላለንና መጸለይ አለብን። እናም ይህ ነው የምስክርነቴ እጅግ በጣም የከበረው ክፍል። በስቃይና በመከራ መካ እግዚአብሔር ቤዛነትን አመጣ። የገዛ ወንድሜም ቢሆን በእኔ ላይ ከተከሱት መካከል አንዱ በጌታ ተነክቶ ተለወጠ። ይህ እግዚአብሔር ሊለውጠው የማይችለው ልብ እንደሌለ ማረጋገጫ ነው። Another important lesson I carry with me is the value of evangelization. ሌላው ያለኝ ትምህርት የወንጌል ስርጭት ዋጋ ነው። በእኔ ሁኔታ አንድ ክርስቲያን ወንጌልን ለእኔ ለማካፈል ደፍሯል። ምንም እንኳን በጣም አደገኛ ቢሆንም በዚህ ድፍረቱ ምክንያት ሕይወቴ ለዘላለም ተለወጠ። ይህ ዝም ማለት እንደሌለብን ያስተምረኛል። ብዙ መንገዱ የጠፋባቸው እውነቱን ለማወቅ የተጠሙ ግን ወዴት መሄድ እንዳለባቸው የማያውቁ ብዙ ሰዎች አሉ። ኢየሱስ ሊመራቸው የሚችል ብርሃን ነው። እናም ይህንን በእኛ በኩል ለማድረግ ይፈልጋል። በዚህ ዓለም የተዘረጉ እጆቹ እኛ ነን። በመጨረሻም ለእምነት ጉዞ ወሳኙ ሁለቱንም በአእምሯዊም ሆነ በመንፈሳዊ መንገድ እውነትን ለመፈለግ ያደረግኩት ልባዊ ጥረት ነበር። እግዚአብሔር ይህንን ቅንነት ተመልክቶ በመጽሐፍ ቅዱስ ብቻ ሳይሆን በተአምራዊ መንገዶች፣ ለምሳሌ ሊገለጹ በማይችሉ ሁኔታዎች በጠበቀኝ ጊዜ ሁሉ ግልጽ መልሶችን ሰጠኝ። ይህ የሚያሳየኝ እግዚአብሔር ሁሉ ጊዜም ልንረዳው በማንችለው መንገድ እንደሚጠብቀን ነው። ነገር ግን በእጆቹ ደህና መሆናችንን እናውቃለን እና ምን እንደተማርኩት ምርጡ ጥይት መከላከያ ኢየሱስ ክርስቶስ ነው። እርሱ ነው መጠበቂያ በብዙ ጊዜያት እንድሞት መፍቀድ ይችል ነበር፣ ግን ጠበቀኝ። እናም ያ ጥይት ምንም አይነት ትልቅ ጉዳት ሳያስከትል በሰውነቴ ውስጥ ያለፈው ለእኔ መለኮታዊ ጣልቃ ገብነት ሕያው ማረጋገጫ ነው። እንዲህ ያለን ነገር ማድረግ የሚችለው እግዚአብሔር ብቻ ነው። ሁላችንም እውነትን በቅንነትና በድፍረት እንድንፈልግ እናም የእግዚአብሔር ፍቅር እኔን እንደነካኝ የሁሉንም ልብ በጥልቀት እንዲነካ ተስፋ አደርጋለሁ። በጌታ ላይ በመተማመን ነው ወደፊት የምንሄደው እርሱ ሁል ጊዜ እንደሚጠብቀን እያወቀን። የዚህ ምስክርነት ውበት ራሳችንን እንድንመለከትና እምነታችንን እንዴት እንደምንኖር እንድናሰላስል የሚፈታተን መሆኑ ነው። ስለ ስልምና ብዙ ጊዜ እንነጋገራለን፣ ነገር ግን ይህንን ሃይማኖት በጥልቀት የሚያውቁት ጥቂቶች ናቸው ምክንያቱም ልምምዱን በየቀኑ አልኖሩም። እኔ ኖሬዋለሁ። የሙስሊም እምነት በጣም ውስጣዊ የሆኑትን ተግዳሮቶቹንና ግጭቶቹን ጨምሮ ውስብስብ የሆኑትን ሁሉ አውቅ ነበር። ግን ኢየሱስን ሳገኘው ሁሉም ነገር በጥልቀት ተለወጠ። እርሱ አልፋና ኦሜጋ እውነተኛው መንገድ መሆኑንና ከእርሱ ውጪ ወደ ዘላለም ህይወት መግቢያ ሌላ መንገድ እንደሌለ ተረዳሁ። ይህ ታሪክ የክርስቲያኖችን እምነት ዋጋ እንድናሰላስል ሊያደርገን ይገባል። እኔ ህይወት ለክርስቶስ ክርስቶስ ለመስጠት ፈቃደኛ ነበርኩ። ሆኖም ብዙዎች በቀላል የዕለት ተዕለት ሁኔታዎች ውስጥ ሆነው ሲመሰክሩ ክርስቲያን ነኝ ለማለት እንኳን ያመነታሉ። በእናንተ ላይ የሚነሱትን ጨምሮ ሁሉንም ያለ ገደብ እንድትወዷቸው ላበረታታችሁ እፈልጋለሁ። ጌታ ሆይ ስለሰጠህኝ ምስክርነት አመሰግናለሁ። እንደ እኔ በአንተ እምነት ያገኙትንና አሁን ስደትን እየተጋፈጡ ያሉትን ሁሉ እንድትጠብቅ እለምናለሁ። አደገኛ ሁኔታ ውስጥ የሚኖሩትን ሁሉ የአንተ ሁሉን ቻይ እጅ ይሸፍናቸው እና የፍቅርህና የመገኘትህ ሕያው ምስክሮች ሆነው እንዲቀጥሉ ያበረታታቸው። አንተ ሕያው አምላክ ነህ፣ ብቸኛው አምላክ ነህ። እኛም ምሳሌህን መከተል እንፈልጋለን እኛም እንደ ደቀ መዛሙርትህ አንተ ቃልህን እንድንታመን ስላስተማርከን እምነታችንን ለማይጋሩትም ጨምሮ ፍቅርን እንድናሳይ እርዳን። በዓለም ስንኖር መከራ ይደርስብናል፣ ነገር ግን አይዞን ምክንያቱም ጌታ ዓለምን ድል አድርጎታልና። እንዲሁም ደግሞ ኢየሱስ ሆይ በልቤ ውስጥ ያስቀመጥከውን ተመሳሳይ የእውነት ጉጉትና ፍላጎት በውስጣችን እንድታነቃቃ ለምናለሁ። በሙሉ ማንነታችን ልንፈልግ እንፈልጋለን። አሁን ለሚያዳምጡኝ ለብዙዎች ራስን መግለጥ የምትፈልግበት ልዩ ሰዓት እንደሆነ አምናለሁ። ልጄ ወደ እኔ ና ልጄ ወደ እኔ ነ የምነግራችሁ ብዙ አለኝ ሚስጢሮችን ልገልጥላችሁ እፈልጋለሁ አካሄዳችሁን እመራለሁ ሕይወታችሁን እጠብቃለሁ ልባችሁን አረጋጋለሁ እወቁኝ እኔ ኢየሱስ ነኝ የሚለውን ድምፁ ስሙ አሜን ጌታ ሆይ አሁን ለእናንተ ለምወዳችሁ ሙስሊም ወንድም እህቶቼ እናገራለሁ ኢየሱስ እንደሚወዳችሁና በበጉ ድግስ ለእናንተ የተዘጋጀ ስፍራ እንዳለ እንድታውቁ እፈልጋለሁ ጌታ ለእኔ እንደገለጥከው ራስን ለእነሱ ገለጥላቸው ምክንያቱም ኢየሱስ ፍቅር እውነት ነውና እና እናንተም ሙስሊም ወንድምና እህቶቼ በእርሱና በእኛ ዘንድ የተወደዳችሁ ናቸው። ምስክርነቱ እንደጠቀማችሁ ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሌሎች ጋርም እንዲደርስ ሼር አድርጉት። ላይክ ካላደረጋችሁት ላይክ አድርጉት፣ ምክንያቱም ለሌሎች ተደራሽ እንዲሆን ይጠቅማል።